የሰውቴን አይደለም እኔ የጭንቅላቴን ነው የሚሰራው። ባለጌ ነህ ማለት

ሚባለው ልጅ እኮ ይዘፍናል፣ ቤሪ ታውቂያለሽ? ይዘፍናል ን ግጥም ማለት ግጥም ግጥም ግጥም አድርጌ ነው ነገር ምንድን ነው የምናደርገው? አሁን ቆይ፣ አልገባኝም። ቆይ ካንስል፣ የእየግላችን ነው የሚደመረው? ካንስል በል እኮ፣ ይሄ ልክ አይደለም። በእዛኛው ል እናስቸምር ያው

አንተ እውነትም ቤተሰብ አለኝ፣ አባቴ የእኔ ቤተሰቦች እኮ ከሀገሮት ሆነ ደብል ነው። ጎስ ኧረ በጣም ደግ ብራዘር ትልቅ ሰው በህይወቴ ማንም ሰው

ቴንክ ዩ ዳጊዬ ምን አስታወሽ ዳጊ ብራዘር አመሰግናለሁ ማንኛውም ጊፍት በሁለት ነው ማንኛውም ጊፍት በሁለት ነው ዝም ብላችሁ አሁን ዝሆን ብሰጡኝ ሁለት ይሆናል ማለት ነው

በህይወት የምጫወታል እየሸመጠጥኩን ያለት ህዝበኒ፣ እየሸመጠጥኩን ያለት አግዙኝ አግዙኝ፣ አረ ከበበው፣ ታብታብ ታብታብ እያደረጋችሁ ሁላችሁ

ይሻልሻል ጋይስ የም ይሻሻል የምር ግን፣ የሚገርም አንድ ፊልም ግን መስራታችን አይቀርም ምንድን አክቲንግህን አይቼ ስለለስለለ ስቲ ስቲ፣ ወይ አሁን የሲኒማ ነው የሰራሁት። ስንት ሰርተሻል? ቤሪ አንድ አንድ አንድ ብቻ ይሰራል ሲኒማ ጎና ሲመረቅ ሲመረቅ፣ ትኬት ስጭኝ። የምር እኔ ቤሪ እኮ በጣም እኮ ነው የምወዳት ከድሮም። እንመካከር አልነበረ መክርሻ ነበር። አታስብሽም? እዛ እንትን እድሜሽን አትሰቅሽ። የምር እንደውም እሷ ነበር አንቺ ነበርሽ የምትመክሪኝ። እኔ በጣም ትንሽ ልጅ ነበር በዛ ቤት እድሜዋ ማሳነሷ እኮ ነው ጋይሶች፣ እኔ ምንም አላውቅም። በዛ ሰዓት ማለት ነው ቤሪ ሀያ ስምንት አመቷ ነው፣ ደንባሪት አስራ ሰባት ሂዱ።